ባህር ዳርን እንደ ዱባይ የሚያስመስለው ግዙፍ ፕሮጀክት። በሀገራችን ኢትዮጵያ እጅግ ውብ ከሆኑ ከተሞች መካከል ባህር ዳር ከተማ አንዷና ዋነኛዋ ስትሆን በዚህም ከተማዋ ከአፍሪካ ምርጥ ከተሞች መካከል ተካታለች። ጣናን ተንተርሳ አባይን ተከናንባ የተመሰረተችው ውቢቷ ባህር ዳር ከተማ ከሀገራችን አዲስ አበባ በመቀጠል የምትጠራ ውብና የመዝናኛ ከተማ በመሆኗም ትታወቃለች። ይህንን በማስመልከትም ከተማዋን የበለጠ ውብና ሳቢ ለማድረግ ከቅርብ ዓመታት ወዲህ ባህር ዳር ዓለም አቀፍ የቱሪስት መዳረሻ እንድትሆን በስፋት እየተሰራ ይገኛል። በዚህም የዓለማችን ረዥሙ ወንዝ ከምንጩ የሚነሳባትና በኢትዮጵያ ታላቅ ከሚባለው የጣና ሐይቅ ዳርቻ የምትገኘው ባህር ዳር ለጎብኚዎችና ዓለም አቀፍ ቱሪስቶች ምቹ የሆነች ከተማ ሆናለች። ለምሳሌ በቅርብ ጊዜ በከተማዋ በአባይ ወንዝ ላይ የተሰራው ተንጠልጣይ ድልድይ እጅግ የተለየ ሲሆን ኢትዮጵያ ውስጥ ካሉት ድልድዮች ጋራ የሚወዳደር ሳይሆን ከአለማችን ትልልቅ ግዙፍ ድልድዮች ጋራ የሚሰለፍ የምስራቅ አፍሪካ የመጀመሪያው ትልቅ ድልድይ ነው። በተጨማሪ በከተማ አሁን ላይ ባህርዳርን የቱሪዝም መናገሻ የሚያደርግ በውበት ላይ ውበት በሞገስ ላይ ሞገስ የሚያላብስ አስደማሚ ፕሮጀክት የምናደርሳችሁ ይሆናል። በቆይታችንም ስለዚህ ባህርዳርን ዱባይ የሚያስመስል አስደማሚ ፕሮጀክት ምንነትን በጥልቀት እናስቃኛቸዋለን። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻ ናችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋገር ዳር ከተማ በመገንባት ላይ የሚገኘው ሰሞነኛ አነጋጋሪ ሜጋ ፕሮጀክት በአዲስ አበባ ተጀምሮ የሀገራችን ክልል ከተሞች ያዳረሰው አስደማሚው የኮሪደር ልማት ፕሮጀክት ነው። በባህር ዳር እየተሰራ የሚገኘው የኮሪደር ልማት የከተማዋን ተፈጥሯዊ ውበት ይበልጥ በመግለጥ ዘመናዊና ተወዳዳሪ ከተማ የሚያደርጋት ብሎም ደግሞ ለከተማዋ ነዋሪዎች ምቹ የሚያደርጋትም ነው። በተጨማሪም የኮሪደር ልማቱ በተለያዩ ነገሮች ተጋርዶ የነበረውን የጣና ሐይቅና ዳርቻን በመክፈት ለነዋሪዎችና ጎብኚዎች እይታ በመግለጥ ሐይቁን ከመንገዱና ና ከተማው የሚያሳስር ስራ የተከናወነ ሲሆን በኮሪደር ልማቱ የውበትና አረንጓዴ ቦታዎች የመዝናኛ yeah, ስፍራዎች ፏፏቴ መጸዳጃ ቤቶች የግራና ቀኝ የብስክሌት መንገዶችና ሕዝቡ እንደ ልብ የሚንቀሳቀስባቸው ዘመናዊ የእግረኛ መንገዶችና የተለያዩ የመዝናኛ ማዕከላት በመገንባት ላይ ይገኛሉ። የሀገሪቱ ሁለተኛ ትልቅ ከተማና የአማራ ክልል መዲና ባህር ዳር እንደ አዲስ አበባ ሁሉ የኮሪደር ልማት ፕሮጀክት በፍጥነትና በጥራት እየተከናወነባት ይገኛል። በፕሮጀክቱ የሚፈናቀል ነዋሪ የሌለ ሲሆን ይህም መሆን የቻለው ባህር ዳር አስቀድሞ ደግሞ በፕላን የተሰራች ከተማ በመሆኗና ና መንገዶቿም ሰፊ ስለሆነ ነው። የመጀመሪያው ዙር የኮሪደር ልማት ከቀድሞ ጊዮን ሆቴል እስከ አሮጌ አባይ ድልድይ ድረስ 3.5 ኪሎ ሜትር የሚሸፍን ሲሆን የአሁኑ ፕሮጀክትም የተጀመረው በመንግስት የልማት ተቋም በሆነው የአማራ መንገድ ስራዎች ድርጅት መሆኑም ተገልጿል። የኮይደር ልማቱ የባህር ዳርን የብስክሌት አብዮት የመመለስና ማራቶንን ጨምሮ የተለያዩ ስፖርታዊ ውድድሮችን ለማካሄድ የሚያስችል ብቃት ለመፍጠራ ያለው በከተማዋ የባህር ዳር የተፈጥሮ ጸጋን አልምቶ የኢትዮጵያን ውበት ለመግለጥ በስፋት በመሰራት ላይ ይገኛል። ተፈጥሮ ያደላትን ውበት በትንሽ ስራ በመግለጥ የዓለምን ቀልብ መግዛት የሚያስችል የቱሪዝም ማዕከል ማድረግ ይቻላል። በከተማዋም እየተሰራ የሚገኘውም ይህ ነው። ኢትዮጵያ በሁሉም ከተሞች የጀመረችው ልማት ብዙ የሚያሻግር የሌሎችን ቀልብ መግዛት የሚችል ሲሆን ይህም ጅማሮ ሊበረታታ የሚገባ ነው። አሁን ላይም ውቢቷ ባህር ዳር የብልጽግና ትሩፋት ሆናለች። በዚህም ቅርብ ጊዜ የአፍሪካ ምርጥ ከተማ እንደምትሆንም አያጠራጥርም። እንደሚታወቀውም ከዚህ በተጨማሪ በባህር ዳር ደረጃውን በጠበቀ መልኩ ለዓለም አቀፍ ቱሪስቶች ምቹና ስልታዊ በሆነ መንገድ በመገንባት ላይ የሚገኘው የጣና ማሪና አስደማኝ ፕሮጀክት ግንባታም በፍጥነት እየተከናወነ ይገኛል። ይህ የምትመለከቱት ትልቅ ፕሮጀክት ከተጀመረ ሁለት ዓመታትን ያስቆጠረ ሲሆን በቀጣይ ሶስት ወራቶችም ሙሉ ለሙሉ ግንባታው እንደሚጠናቀቅም ተነግሮለታል። የጣና ማሪና ፕሮጀክት እየተሰራው ከጎርጎራ ጋር ተመሳሳይነት ባለው መልኩ ግንባታው እየተገነባ ሲሆን በውስጡም በተለይ ለውጭ ሀገር ቱሪስቶች ተስማሚ የሆኑ የተለያዩ የመዝናኛ አማራጮችን የሚሰጡ የውጭ ሀገር አምፊቲያትር፣ መዋኛ ገንዳ፣ የህጻናት መጫወቻ ስፍራ፣ የተለያዩ የፍራፍሬ ስፍራዎችና የአትክልት ስፍራዎች፣ የቴኒስ መጫወቻ ሜዳ፣ የእጽዋት መንከባከቢያ ስፍራ፣ ሱቆች፣ የተለያዩ ባህላዊና ዘመናዊ ምግቦችን የሚያቀርብ ሬስቶራንት የቱሪስቶች ካምፕ ደረጃውን የጠበቀ የእንግዳ ማረፊያን ጨምሮ የተለያዩ የመዝናኛ ማዕከላትን አካቶ በመገንባት ላይ ይገኛል። ይህ ስፍራ ወደ ጎርጎራ የሚመጡ ጎብኚዎች የሚያርፉበትና ስለ ጎርጎራ ምንነት ቀድሞ የሚያውቁበት ቦታ መሆኑም ተነግሯል። ጎብኚዎች በቦታው ላይ ሲደርሱ ምን እንደሚያጋጥማቸው የታላቁ የጎርጎራ ሪዞርት አምሳያ በመሆን ቅድመ እይታን በመግለጽ ታላቁን የጎርጎራ ኢኮ ሪዞርትን የሚያንጸባርቅ ነው። ጣና ማሪና ሁለት ፕሬዚደንሻል ቪላዎች፣ ጂም እና ስፓ የጣና ሀይቅን ለመመልከት የሚያስችሉና ወደ ዋናው ጎርጎራ መሄድ የሚያስችሉ ዘመናዊ ጀልባዎችን የሚይዝ በመሆኑ ጣና ማሪና ለጎርጎራ እንደ መተላለፊያን በመሆን የሚያገለግል ነው። ይህ ግዙፍ ፕሮጀክት በፊት ላይ ወደ ጎርጎራ ለመሄድ አራት ሰዓት ይፈጅ የነበረውን የመንገድ ጉዞ አሁን በጀልባ በመጓዝ ጎርጎራ ለመሄድ 30 ደቂቃ ብቻ እንዲወስድ የሚያደርግ እንዲሁም 1500 ሰዎችን በአንድ ጊዜ ማስተናገድ የሚችል የስብሰባ አዳራሾችን አካቶ ግንባታው ወደ ማጠናቀቂያው እየተቃረበ ይገኛል። ይህ ግዙፍ ፕሮጀክት እየተገነባ ያለው በግል ባለሀብት ሲሆን፣ ይህም ለፕሮጀክቱ የተመደበው ወጪ ሶስት ቢሊዮን ብር መሆኑም ተነግሯል። በመሆኑም ታዲያ ይህ ግዙ ፕሮጀክት የክልሉን የቱሪዝም ልማት የሚያነቃቃ ከመሆኑን በተጨማሪ ለሀገራችን ቱሪዝም ልማት ያለው አስተዋጽኦም ከፍተኛ ነው። ጣና በአጠቃላይ በውስጡ ከ37 በላይ ደሴቶች ሲኖሩት 27 ገዳማትን አቅፎ ይዟል። እንደሚታወቀው ጎርጎራ በሰሜን ምዕራብ ኢትዮጵያ ክፍል በአማራ ክልልና በድንቅ ተፈጥሮ ተከቦ የሚገኝ በኢትዮጵያ ብሎም በአፍሪካ በስፋቱ የመጀመሪያ በሆነው በጣና ሀይቅ ላይ በስተሰሜን ጫፍ ላይ ያለ ውብ ጥንታዊ ከተማ ነው። ይህ በውሃ የተከበበ ቦታ ልብ በሚሰውር መልክዓ ምድሩ ድንቅ የተፈጥሮ ጸጋን ተጎናጽፏል። በሀይቁ ዙሪያ ያለው ታሪካዊ የአሳ ማጥመጃ ለጎብኚዎች የተረጋጋ መንፈስንም ያጎናጽፋል።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 ስፍራዎች የቴኒስ ሜዳ፣ የተለያዩ ባህላዊና ዘመናዊ ምግቦችን የሚያቀርብ ሬስቶራንት፣ የመዋኛ ገንዳ፣ ደረጃቸውን የጠበቁ በድንኳን የተሰሩ የእንግዳ ማረፊያዎችና የተለያዩ ዘመናዊ የመዝናኛ ማዕከላትን አካቶ የተገነባ ዘመናዊ የቅንጦት ሪዞርት ነው። በዚህ አስገራሚ ሪዞርት ግቢ ውስጥ ተንሳፋፊ ወደብ ጎልቶ የሚታይና የሚታወቅ የሪዞርቱ አንዱ ክፍል ነው። ከዚህም በተጨማሪ ይህ ምቹ ሪዞርት ሁለት ፕሬዚደንሻል ሩሞችን ከጥበቃ ጋራና ከአስተናጋጅ ጋር እንዲሁም እጅግ በርካታ ሁሉ የተሟላላቸው ቪላዎችን ማራኪ በሆነ መንፈስን በሚያድስ በአትክልት ስፍራዎቹ ተሞልቶ የሚገኝም ነው። በዚህም ሩሞቹ እንደ መስታወት ጥርት ያለውን ሐይቅ መመልከት የሚያስችሉ ልዩ መታደስን ለማግኘት ከቤት ና ከትዳር አጋሩ ጋር ለመስናናት የጉርጎዋ ኢኮ ሪዞርት ይቀረው የማይባል እጅግ ድንቅ መዳረሻ ነው።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 ምን ብቻ በተጨማሪም ሰው ሰራሽ የአሸዋማ የባህር ዳርቻና ጥልቀት ያለው ውሃ መዋኘት ለማይችሉ ህጻናት ማራኪ መዋኛ ገንዳም ተዘጋጅተዋል። የመልክዓ ምድሩ ልዩ ገጽታ በጣና ሀይቅ ላይ ብቻ የሚገኙትን 11 ነጭ የአሳ ዝርያዎችን የሚያስጎበኝ ነው። የስፖርትና የመዝናኛ አገልግሎት መስጫ ስፍራዎችም በጎርጎራ ከተሰሩ የልማት መርሃ ግብሮች ውስጥ በ75 ሄክታር መሬት ላይ ያረፈም ነው። የአሳ ማጥመጃው እነዚህ ሊጠፉ የተቃረቡትን የአሳ ዝርያዎችን በመጠበቅ ረገድ ትልቅ ሚና የሚጫወት ሲሆን የቱሪዝም መስህብ በመሆን የሚያገለግል ነው። ባህር ዳር ከአዲስ አበባ 565 ኪሎ ሜትር ወደ ሰሜን ምዕራብ የምትገኝ ሲሆን ባህር ዳር ከጢስ አባይ በ30 ኪሎ ሜትር ስለምትርቅ ለጎብኚዎች አመቺ ቦታ መሆኗም ይነገራል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ስለዚህ ውቢቷ ባህር ዳር ከተማን ዱባይ በማስመሰል ላይ ስለሚገኘው አስደማሚው የኮሪደር ልማት ፕሮጀክት በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። ውድ ተከታታዮቻችን፣ የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን አሰምናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።